ባቄላና የለውዝ ቅቤ ፕሮቲንና ብረት ለመሳሰሉት ይዘቶች ከፍተኛ ምንጮች በመሆናቸው በዊክ ካርዶ ላይ ይገኛሉ። በዚህ ምድብ ውስጥ አንድ ከ16 እስከ 18 አውንስ መያዣ የለውዝ ቅቤ ወይም አንድ ባለ 16 አውንስ የደረቅ ባቄላ እሽግ አሊያም 4 ከ15 እስከ 16 አውንስ የባቄላ ጣሳዎች መምረጥ ይችላሉ። አንድ ምድብ፣ ሶስት ምርጫዎች አንድ ከ16 እስከ 18 አውንስ መያዣ የለውዝ ቅቤ ለስላሳ ደረቅ የሚል ወይም ሻከር የሚል ሊመርጡ ይችላሉ። ተፈጥሯዊ እና ስኳር የተቀነሰለትን ጨምሮ ማናቸውም ብራንድ ይፈቀዳል። የሚቀባ ተብሎ የሚጠራን ማናቸውንም ነገር ጨምሮ በዊክ የማይሸፈኑ አንዳንድ ዕቃዎች አሉ። መደበኛው ጂፍ እና ስኪፒ በዊክ የተፈቀደ ሲሆን ጂፍ ናቹራል እና ስኪፒ ናቹራል ሁለቱም የሚቀቡ ናቸው። በተጨማሪም አይግዙት በተባለው ዝርዝር ውስጥ ሌሎች የለውዝ ቅቤዎች፣ ማጣፈጫ የተደረገባቸው ምግቦች እና ኦርጋኒክ የለውዝ ቅቤ ይገኛሉ። እነዚህን ምግቦች ለመግዛት ከመረጡ ዊክ ሽፋን አይሰጣቸውም። ከለውዝ ቅቤ ይልቅ ባቄላ የመግዛት አማራጭ አለዎት። አተርክክ፣ አደንጓሬ እና ምስርን ጨምሮ ማንኛውም አይነት በ16 አውንስ ወይም በአንድ ፓውንድ እሽጎች የቀረበ ቀላል ደረቅ ባቄላ የተፈቀደ ነው። ዊክ ሽፋን የማይሰጣቸው የተወሰኑ ደረቅ ባቄላዎች አሉ። የሾርባ ውህድ ውስጥ የተደባለቁ የተቀመሙ ወይም ሌሎች ተጨማሪ ይዘቶች የተጨመረባቸው ደረቅ ባቄላዎች አልተፈቀዱም። በባለ 15 እስከ 16 አውንስ መያዣ ጣሳዎች የታሸጉ ባቄላዎችም አንድ አማራጭ ናቸው። መደበኛ ወይም አነስተኛ ሶዲየም የያዙ ማናቸውም አይነት ተጨማሪ ይዘቶች ያልገቡባቸውን ሊመርጡ ይችላሉ። አንዳንድ ባቄላዎች በዊክ የተፈቀዱ አይደሉም። እነዚህም ቺሊ ባቄላዎች፣ የበሰሉ ባቄላዎች፣ በድጋሚ የተጠበሱና አረንጓዴ ባቄላዎችን ያካትታሉ። በፍራፍሬና አትክልት ጥቅም አጥቅሞ በጣሳ የተዘጋጁ አረንጓዴ ባቄላዎችን ሊገዙ ይችላሉ። እርስዎ የመረጡት ባቄላና የለውዝ ቅቤ በዊክ የተፈቀደ መሆኑን ለማረጋገጥ የሽጉን ባርኮድ ስካን ለማድረግ ማይ ሚኒሶታ ዊክ መተግበሪያን ይጠቀሙ። የሸመታ መመሪያው መተግበሪያው ላይ ይገኛል ወይም በአካባቢው ካለው የዊክ ክሊኒክ አንድ የታተመ ቅጂ እንዲሰጡ መጠየቅ ይችላሉ። አንዳንድ መደብሮችም የዊክ ምግቦችን ለማግኘት ያግዙ ዘንድ የመደርደሪያ ላይ ምልክቶች አሏቸው።